ጤና ይስጥልን። ከኤቢሲ የሰዓቱን ዜና ይዘን ቀርበናል። የምናስቀድመው አርዕስተ ዜናውን ነው። ኢትዮጵያ ሽብርተኝነትን በመከላከልና በዓለም አቀፍ መድረኮች አፍሪካ ተሰሚነት እንድታገኝ የምታደርገውን ጥረት ሴኔጋል እንደምትደግፈው ገለጸች። አብራችሁን ሆኑ፣ የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። በተለያዩ የልማት እንቅስቃሴዎችና አገልግሎት አሰጣጥ ላይ የሚታዩ የኪራይ ሰብሳቢነትና የመልካም አስተዳደር ችግሮች በጥልቅ ታድሶ ሊፈቱ እንደሚገባ የአርባ ምንጭ ከተማ ነዋሪዎች ተናገሩ። ነዋሪዎቹ በመልካም አስተዳደርና በጥልቅ ታድሶ ዙሪያ ከባለ ድርሻ አካላት ጋርም ውይይት አካሂደዋል። የአርባ ምንጭ ከተማ ኮሚኒኬሽን ጽፈት ቤት ዘገባውን አድርሶናል። ይመራደም አዘጋጅቶታል። ገዢው ፓርቲ ኢህአዴግ በሀገር አቀፍ ደረጃ የ15 ዓመት አፈጻጸምና አገልግሎት አሰጣ ዙሪያ በሚታዩ ጠንካራና ደካማ ክንዋኔዎች ላይ ከተለያዩ የህብረተሰብ ክፍሎች ጋር ውይይት በማካሄድ ላይ ይገኛል። በዚህም የሚታዩ የመልካም አስተዳደርና ኪራይ ሰብሳቢነት ተግዳሮቶችን ለመፍታት ከህብረተሰቡ የሚነሱ ጥያቄዎችን መሰረት አድርጎ ተግባራዊ እያደረገ ይገኛል። የአርባ ምንጭ ከተማ ነዋሪዎች በመንግስት እየተከናወኑ ባሉ የመሰረተ ልማት መስፋፋቶችና አገልግሎት አሰጣ ዙሪያ የሚታዩ የመልካም አስተዳደርና የኪራይ ሰብሳቢነት ችግሮች ላይ ከመንግስት አስፈጻሚ አካላት ጋር ውይይት አድርገዋል። ስምንት ሺ ኪዊክ ሜትር በቀን ይሰራጫል ተብሏል። ከቀድሞው ጋር ስናነጻጽረው በአራት እጥፍ አድጎ ነው። ይሄ ሪፖርት የቀረበው እውነት ነው። ሁሉም ሰው በአራት ሰዓት ውስጥ ውሃ ያገኛል። ይህ የውሃ ችግር አንደኛው ከውሃው ከአቅርቦት ነው። ሁለተኛው ያለውን ውሃ በትክክል ከማሰራጨት ከኛ የውሃና ፍሳሽ ላይ ያሉ ሰራተኞች ከሚፈጥሩት ችግር ተነስቶ የሚፈጠር ችግር አለ። ስለዚህ እሱም በዚህ መልክ ለማድረም የተያዘበት አግባብ አለ። ማብራት ለም ማብራት አለ ስንጠይቅ በቀበሌ ነው የሚለው። አርባ ምንጭ ሆስፒታል ላይ የሚገዛ ነገር የለም። ሁሉ ወደ ውጭ፣ ሁሉ ወደ ሌላ፣ እኛም እንደ ከተማ አስተዳደር ችግሮች ምን እንደሆኑ ለይተን ስላወቅን በአጭር ጊዜ የሚፈቱ እና በመካከለኛ ጊዜ የሚፈቱ እንዲሁም በረጅም ጊዜ የሚፈቱ ብለን ለይተናቸዋል። እነዚህን ችግሮች አንድ በአንድ ለቅመን በሚቀጥሉ ሶስት ወራት ውስጥ የሕዝቡ መሰረታዊና አንገብጋቢ ጥያቄዎችን በቅድሚያ ልንፈታ መግባባት ላይ ደርሰናል። መንግስት በቀጣይም የውይይት መድረኮችን በማመቻቸት ነዋሪዎቹ ለሚያነሱት ጥያቄዎች ምላሽ እንዲሰጠን ሲሉ ጠይቀዋል። ኢትዮጵያ ሽብርተኝነትን በመከላከልና በዓለም አቀፍ መድረኮች አፍሪካ ተሰሚነት እንድታገኝ የምታደርገውን ጥረት እንደምትደግፈው ሴኔጋል ገለጸች። የአገሪቱ የውጭ ጉዳይ ሚኒስትር ማንኮር ንዳይ ከኢቢሲ ጋር ባደረጉት ቆይታ ኢትዮጵያ በተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባል ሆና በመመረጧ በአህጉሪቱ ሰላምና ጸጥታ እንዲረጋገጥ ለምታከናውነው ተግባር አጋዥ ይሆናታልም ብለዋል። አበበ ባዩ ዝርዝሩን አዘጋጅቷል። ከ15 ሚሊዮን በላይ ህዝብ ያላት ሴኔጋል በአትላንቲክ ውቅያኖስ ዳርቻ እንደመገኘቷ የምዕራብ አፍሪካ ሀገራት መዳረሻው ናት ትቆጠራለች። ከ15ኛው እስከ 19ኛው መቶ ክፍለ ዘመን በዚህ በሴኔጋል ጎሬ ተብሎ በሚጠራው ጫፍ በጣም በርካታ የአፍሪካ ሀገራት ዜጎች ለባሪያ ንግድ ወደ ሰሜን አሜሪካና አውሮፓ የሚላኩበት የመግቢያና መውጫ በርም ነበር ነው በዚህ በሴኔጋል ጎሬ ተብሎ በሚጠራው ቦታ በዋናነት እንዲሁም ሌሎችን መስመሮችን ጨምሮ ለአራት ክፍለ ዘመናት ከ120 ሚሊዮን በላይ አፍሪካውያን በባሪያ ንግድ ወደ ምዕራብ ዓለም ከተጋዙ በኋላ ቅኝ ግዛት መልኩን ቀይሮ መጣ። በዚህ ወቅት ግን ለቅኝ ገዢዎች እጅ ያልሰጠችው ኢትዮጵያ ለአፍሪካውያን ኩራትና ምሳሌ ናት ይላሉ ሴኔጋላዊው ማማዱን ባይም። ለሁሉም አፍሪካውያን ሞዴል ናችሁ። ምክንያቱም እናንተ የራሳችሁ ቋንቋ፣ ታሪክና የመገበያያ ገንዘብ ሳይቀራላችሁ ለአፍሪካ ይህ መነሻ ነው። ኢትዮጵያ በአፍሪካ ያላት ሚና ከባሪያ ንግድና ቀኝ ግዛት ጀምሮ መምጣቱ በአንድ በኩል በአሁኑ ወቅት የሀገሪቱ መዲና መሆኗ በሌላ በኩል ሀገሪቱ ከበርካታ የአፍሪካ ሀገራት ጋር የተሻለ ግንኙነት እንዲኖራት አድርጓታል። የአፍሪካ ህብረት መገኛ፣ የበርካታ ዓለም አቀፍ ተቋማት መቀመጫ የሆነችው ኢትዮጵያ በተለይ ከምዕራብ አፍሪካ ሀገራት ጋር ያላትን ፖለቲካዊና ኢኮኖሚያዊ ትስስር የሚያሳድግላት አውደሬን በዳካር በክብር እንግድነት በቅርቡ ታድማለች። ከኢቢሲ ጋር ቆይታ የነበራቸው የሴኔጋል የውጭ ጉዳይ ሚኒስትር ማንኩር እንዳይ የሁለቱ ሀገራት የቀደመ ግንኙነት አሁን እያደገ መምጣቱን ጠቁመው ኢትዮጵያ የአፍሪካ ምድና ብቻ ሳትሆን የአህጉሪቱ ተጠሪም ሆናለች ይላሉም። ኢትዮጵያ በተባበሩት መንግስታት የጸጥታው ምክር ቤት አፍሪካን በመወከል ተለዋጭ አባል በመሆኗ ሴኔጋልን አስደስቷታል። በተለይ በአህጉሪቱ የሚስተዋሉ የጸጥታ ችግሮችን ለመፍታትና አፍሪካ ከአየር ንብረት ለውጥ ጋር በተያያዘ ያላትን ተሰሚነት ለማሳደግ የኢትዮጵያ መመረጥ ወሳኝ ሚና አለው። አሁን በሴኔጋልና በኢትዮጵያ መካከል ያለው የንግድ ትስስር መጠን ከ400 ሚሊዮን ዶላር አይበልጥም። ይህን ለማሳደግ ሁለቱ ሀገራት በቅርበት መስራት አለባቸው የሚሉት የውጭ ጉዳይ ሚኒስትሩ ኢትዮጵያ ይህንን ትስስር ከማጠናከር ባለፈ ለዜጎቿና ቀጠና እድገት የምታከናውነውን ተግባር ሴኔጋል እንደምትደግፍም ገልጸዋል። ኢትዮጵያ አልሸባብን ለመዋጋት የምታደርገውን ጥረት እናውቃለን በተባበሩት መንግስታት ከፍተኛ የሰላም አስከባሪ ኃይል ያላት ሀገር መሆኗንም፣ እንዲሁም ለዚህ ነው ኢትዮጵያ የአፍሪካውያን ተምሳሌት መሆኗን የምንገልጸው። ለምሳሌ ያላትን ሀብት ተጠቅማ የሕዳሴውን ግድብ ለመገንባት የምታደርገውም ጥረት ለዚሁ ማሳያ ነው። ኢትዮጵያ ከምዕራብ አፍሪካ ጋር ያላት ግንኙነት እያደገ ቢሆንም ይበልጥ እንዲሻሻል መሰራት አለበት የሚሉት ደግሞ በሴኔጋል የኢትዮጵያ ባለሙሉ ስልጣን አምባሳደር መሀመድ ሰይድ ይመር ናቸው። አገሪቱ የጀመረቻቸው ሜጋ ፕሮጀክቶች ምን ደረጃ ላይ እንዳሉ እስከ ማወቅ ድረስ ሀገሪቱን ለማወቅ የሚደረግ ጥረት አለ እና በአጠቃላይ እነኚህ ነገሮች ደምረን ስናያቸው ኢትዮጵያ በምዕራብ አፍሪካ ሀገሮች እንደ ጥሩ ምሳሌ የምትወሰድ ናት። ይህ ማለት ግን መረጃው ሁሉም ዘንድ ደርሷል ማለት አይደለም። ብዙ መስራት ይጠበቅብናል። የኢትዮጵያና የሴኔጋል ይፋዊ የዲፕሎማሲ ግንኙነት ግማሽ ክፍለ ዘመንን የተሻገረ ነው። በምስራቅ ጎጃም ዞን እነማይ ወረዳ የሚገኙ የገጠር ወጣቶች መንግስት ባመቻቸላቸው የስራ እድል ተጠቃሚ መሆናቸውን ተናገሩ። ይሁን እንጂ ያነጋገርናቸው በወረዳው የሚገኙ የገጠር ስራ አጥ ወጣቶች የመስሪያ ቦታና የገንዘብ ጥረት እንደገጠማቸው ገልጸውልናል። የወረዳው አስተዳደር በበኩሉ ችግሮቹን ለመፍታት ከሚመለከታቸው አካላት ጋር በቅንጅት እየሰራ ሆነው ነው ያለው። ሰለሞን ጸጋዬ ዝርዝራለው በምስራቅ ጎጃም ዞን በነማ የወረዳ ከ4000 በላይ የገጠር ወጣቶች ስራ አጥ ናቸው። ታዲያ የወረዳው አስተዳደር እነዚህን ወጣቶች በማኑፋክቸሪንግ መስኖ፣ ልማት፣ ማዕድን፣ በንግድና በኮንስትራክሽን ዘርፎች የስራ ዕድል ለመፍጠር የተለያዩ ተግባራትን እያከናወነ ነው። የስራ ዕድል የተፈጠረላቸው የገጠር ወጣቶችም ይህንኑ ያረጋግጣሉ። ድሮ የለንም ነበረ። አሁን መሬት ሰጥቶናል፣ ሞተርም እየረዱ ነው። እያለማን እያለን ነው። ጤፍም፣ ምስርም ሽንብራም እያለማን ነው። ቅጣልም ካሮት፣ ምናምን ቀይስር፣ ጥቅል ጎመን፣ ሽንኩርት እያለማን ነው። መንግስት ማ ይኸው በመጀመሪያ ስራጦችን አደራጁኝ ያለ ስንደራጅ አደራጅን ሽንኩርት ላይ ልማት ተነሳን ጤፉን አንስተን ስንደራጅ ከዛ በኋላ እዚ ንደርሳ ዘጠና ሺ ብር አሁን ደርሰናል። ይሁን እንጂ አሁንም የስራ ዕድል ያልተፈጠረላቸው ወጣቶች እንዳሉ ኢቢሲ በወረዳው የተለያዩ ቀበሌዎች በመገኘት ለማረጋገጥ ችሏል። ይኸው ጉዳት ቢያደረግልና ልማት ሲሰጠን ቦታ ይሻል ቢሰጠን ያው ልናለምብና ለመንችል የመሬት ሜድን ብር ሜድ እና ብር ለማልማት ቦታ ስለሌለን ነው እድሉን ለመንግስት እገዛ ቢያደርግልን ለመጠቀም እንሞክራለን። ስራጥ የገጠር ወጣቶች ያሉባቸውን ችግሮች በመፍታት የስራ እድል ለመፍጠር እየተሰራ መሆኑን በወረዳው የቴክኒክ ሙያና ኢንተርፕራይዞች ልማት ጽህፈት ቤት የስራ ፈላጊዎች አደረጃጀትና ግንዛቤ ፈጠራ ከፍተኛ ባለሙያ አቶ ባዩ ገረመው ይናገራሉ። በዚህ በጀት አመት በተለይ በግማሽ በጀት አመት በጽህፈት ቤታችን ያለው እቅድ 1641 ወጣቶች የስራ እድል ለመፍጠር ታቅዷል። ብድር ለሚፈልጉ ወጣቶች ከአማራ ብድርና ቁጠባ ተቋም ጋር የማገናኘት ስራ ነው እያመቻቸን ያለ። በተለይ ከመስኖ ጋር በሚደራጁ ወጣቶች ያለምንም ቅድመ ክፍያ በመንግስቱ ዋስትና አስተዳደሩ ምክር ቤቱ ዋስትናውን በመውሰድ በግብርና በኩል የሞተር ፓምፕ የተሰጠበትና በዛ ወጣቶች እያለሙ ያሉበት ሁኔታ ነው ያለ። በእነማይ ወረዳ ባለፉት አምስት ወራት ከ600 በላይ የገጠር ወጣቶች በስራ ዕድል ተፈጥሮላቸዋል። ለኢቢሲ ዘገባ ሰለሞን ጸጋዬ እነማይ ወረዳ። በጉራጌ ዞን እየተሰበሰበ ያለው የመኸር የግብርና ምርት ያለፉትን በድርቅ የተጎዱ ወቅቶች እያካካሳቸው ነው። በዞኑ ከ3 ሚሊዮን ኩንታል በላይ የተተመነ የመኸር ምርት ተሰብስቧል። ከ43 ሺህ በላይ ሄክታር መሬትም በመስኖ ተሸፍኗል። ታምራየው እንድማገኝ ዝርዝሩን ይዟል። አቶ ጥላሁን አለሙ በጉራጌ ዞን የሶዶቡ ያርሶ አደር ናቸው። ላለፉት ወራት የለፉለትን አዝመራ ሰብስበው አግኝተናቸዋል። አቶ ጥላሁን አየሩ የተስማማ በመሆኑ ዘንድሮ የተሻለ ምርት ማግኘታቸውን ነግረውናል። በጣም በግብርና የቆየን ስለሆነ በእጃችንም በትከሻችን የምንመጥነው መጠን ስላለ ስናየው ማለት ነው፣ በቃ ይህን ማግኘት ተስፋ ይኖረናል። ሀሳቡም ምንም አይቀጭጭብንም፣ ትክክለኛ ያራምደናል። ከአየሩ ባሻገር ግን ከግብርና ባለሙያዎች ያተረፉት ሳይንሳዊ ግንዛቤ ከልምዳቸው ጋር መደመሩ ውጤታማነታቸውን እንዳሳደገው ይናገራሉ። የመሬቱ የአስተዳደግ የቡቃያን የመያዝ የማሳመር አቅጣጫውን እናውቀዋል። መዳበሪያም ስንሰጥ እንደዛው፣ አሁን በዚህ ከመሬት ላይ እኩል መዳበሪያ አንሰጥም። በዚህ ዙሪያ ያው መቼም ከልማት ሰራተኞች አብረን የመቆየት ትንሽ ጊዜ ስለነበረን በዚህ በዚህ እንጠቀማለን። በወረዳው በአጭር ርቀት ላይ ያሉ ሌሎች ወጣቶች ደግሞ እንደ አቶ ጥላሁን የምህር አዝመራቸውን አንስተው ወደ መስኖ ስራ ተሻግረዋል። እስከ አስረኛ ክፍል የተማረው ተሻለ ብርሃኑም በጠባብ መሬት ላይ በመስኖ ብዙ ምርት የማግኘትን መንገድ ከሚያግዙት ባለሙያዎች ለመጋራት መማሩ ጠቅሞታል። መስኖውም በጊዜ ሂደት መሻሻሉ ነግሮናል። የዚህ ቦታ ውሃ ልኩን በጠበቀ እንትን ነው። ውሃው መቆም አለበት። ውሃ ካልቆ ማለት ውጤታማ አያደርግም። የሽንኩርት እንትን ማንኛውም ማታክል ተዋይ ሊቆሙለት ይፈልጋል ውሃ እንዲቆምለት ለማድረግ ውሃ ልኩን ጠብቆ ነው የሚሰራው ነው። በዚህ መንገድ ተሻለ በሩብ ሄክታር መሬት ላይ ሰባ አምስት ኩንታል ሽንኩርት ታገኛለሁ ይላል። የእርሱም ሆነ ያንጋፋዎቹ አርሶ አደሮች ትጋት የዚህን አመት የስንዴና ጤፍ ምርት በወረዳው ከሰባት መቶ አራት ሺህ ኩንታል በላይ ማድረሱን የእርሻና ተፈጥሮ ሀብት ጽሕፈት ቤቱ መዝግቧል። ይህ ያለፉትን በድርቅ የተጎዱ የእርሻ ወቅቶች ምርት በአስተማማኝነት የሚያካክስ ነውም ይላል። የታችኛው ቀጠና በስንዴ ፖቴንሻል ነው። ወደዚህ መሀል ላይ ስንመጣ በጤፍ ፖቴንሻል ነው። ወደ ላይ ስንሄድ ስንዴ ያለን። ስለዚህ ሁሉም አካባቢ ላይ ሰብሉ ጥሩ ነው የሚባልበት ደረጃ ነው። ወደ በልግም ሲመጣ በቆሎም ይሁን ማሽላም ይሁን የተሻለ ነገር ነው ዘንድሮ ያየነውና በሁሉም ሰብል በሚባል ደረጃ ነው የተሻለ ነገር እየመጣ ያለው ከ11 ሺህ ሄክታር በላይ የሸፈነው መስኖ ደግሞ ከወረዳው አልፎ ለዞኑም ተስፋ ሆኗል። በእስካሁኑ የመኸር ውጤት በጉራጌ ዞን ከሶስት ሚሊዮን ኩንታል በላይ ምርት ተገኝቷል። ይህ ምርት ከዞኑ ከታቀደው የአንድ ሚሊዮን ኩንታል በላይ ብልጫ አለው እና አቶ ጥላሁንም በድካማቸው ውጤት ደስተኞች ናቸው። የእነዚህ አርሶ አደሮች እፎይታ ለሀገሪቱ ኢኮኖሚ ትርጉሙ ብዙ ነው። ለኤቢሲ ተአምራ የወንድማገኝ ሶዶ ቡኢ። ይህ ዜና የሚተላለፈው ከኤቢሲ ነው። በአዲስ አበባ በሙስና ወንጀል የተጠረጠሩ 125 ግለሰቦችን በቁጥጥር ስር ውሎ በምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ኮሚሽን አስታወቀ። በመዲናዋ እየተከናወኑ የሚገኙ የልማት እንቅስቃሴዎች በሚፈለገው ፍጥነትና የህዝብ እርካታ ሊያመጣ በሚችል አቅጣጫ እንዳይጓዝ እንቅፋት ከሆኑ የመልካም አስተዳደር ችግሮች ውስጥ በተለያዩ የመንግስትና የአስተዳደር አካላት በአንዳንድ የመንግስት ሰራተኞች በተለያየ ደረጃ የሚፈጸሙ የሙስና ወንጀሎች ዋነኛዎቹ እንደሆኑ መረጃዎች ይጠቁማሉ። ችግሮቹን በመሰረታዊነት ለመቅረፍ መንግስት በተለይ ከቅርብ ጊዜ ወዲህ የጀመራቸው የመልካም አስተዳደር እና የጥልቅ ታድሶ ንቅናቄ በማድረግ ላይ እንደሚገኝ ይታወቃል ብሏል። የአዲስ አበባ ፖሊስ ኮሚሽን በላከው መግለጫ የአዲስ አበባ ፖሊስ ኮሚሽን ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት የተጀመረውን ሰፊ ንቅናቄ መነሻ በማድረግ ዓርብ ታኅሣሥ 7 ቀን 2009 ዓ.ም ባደረገው ኦፕሬሽን በተለያዩ የከተማው አስተዳደር መስሪያ ቤቶች ውስጥ በተፈጸመ የሙስና ወንጀል የተጠረጠሩ 125 ግለሰቦች በቁጥጥር ስር ውሎ በምርመራ እያጣራ እንደሚገኝ አስታውቋል። በፖሊስ ተጠርጥረው በቁጥጥር ስር የዋሉት ሃያ ሁለት አመራሮች፣ ዘጠና ዘጠኝ 99 ሰራተኞችና አራት ሌሎች ግለሰቦች መሆናቸውን ከኮሚሽኑ የተገኘው መረጃ ያስረዳል። የመንግስት ቤት ወደ ግለሰቦች እንዲዞር ማድረግ፣ በህገ ወጥ መንገድ የተሽከርካሪ ሰሌዳ መስጠት፣ በሌሉ ሰዎች ስም መንጃ ፈቃድ መስጠት፣ የመንግስት ገንዘብን ማጉደል፣ ከህግና አሰራር ስርዓት ውጪ ለግለሰቦች ያለ ጨረታ ስራዎችን መስጠት፣ ግለሰቦቹ ከተጠረጠሩባቸው ባቸው ወንጀሎች ውስጥ እንደሚገኙ የአዲስ አበባ ፖሊስ ኮሚሽን ገልጿል። የከተማዋ ነዋሪ በተለያዩ መድረኮች የሚያነሳቸው የመልካም አስተዳደር ችግሮች እንዲባባሱ የአቀጣጣይነት ሚና ያላቸው እነዚህ የወንጀል ድርጊቶች በቀጥታም ሆነ በተዘዋዋሪ የህብረተሰቡን ፍትሐዊ ተጠቃሚነት የሚያሳጡ መሆናቸውን ህዝቡ ተገንዝቦ ህገወጥነትን ለመከላከል ኮሚሽኑ የሚያደርገውን ጥረት በመደገፍ በከተማ ውስጥ የሚፈጸሙ የሙስና ወንጀሎችን በማጋለጥና መረጃ በመስጠት ህዝቡ እያደረገ ያለውን ትብብር አጠናክሮ እንዲቀጥል ኮሚሽኑ ጥሪውን አቅርቧል። የሙስና ወንጀል ድርጊቶችን በኮሚሽኑ ስልክ ቁጥር 011 156 83 11 ወይም በአካል ቀርቦ መጠቆም እንደሚቻል የአዲስ አበባ ፖሊስ ኮሚሽን አስታውቋል። በዚሁ የምናልፈው ከውጭ የመረጃ ምንጭ ወዳገኘ ነው ዜና ነው። የኢራቅ ጸጥታና ጥምር ኃይል 97 የአይስ ታጣቂዎችን በሞሱል ከተማ መግደሉን አስታወቀ። ዳዊት ጣሰው ሲኤንኤንን ዋቢ አድርጎ ዝርዝሩን እንደሚከተለው አዘጋጅቶታል። በኢራቅ ሁለተኛው ከተማ የሆነችው ሞሱል የአይስ አይስ የመጨረሻው ጠንካራ ይዞታ ሆና ቆይታለች። አሸባሪ ቡድኑን ለመደምሰስም በኢራቅ ጦር የሚመራው ጥምር ኃይል በሽብር ቡድኑ ላይ ጥቃትን እየሰነዘረ ይገኛል። በሽብር ቡድኑ ላይ በተሰነዘረ አዲስ ጥቃትም 97 የሚሆኑ አባላቱ መገደላቸውን ነው የኢራቅ መከላከያ ኃይል ያስታወቀው። የአሸባሪ ቡድኑ አባላት በሶስት አቅጣጫ በተከፈተባቸው ጥቃት ነው የተገደሉት። በመጀመሪያውም በደቡብ አቅጣጫ የአይስ ታጣቂዎች ከፌዴራል ፖሊስ ጣቢያ አቅራቢያ በመሆን በመመከት ላይ ነበሩ። ሆኖም ከባድ ጦርን የያዘው የኢራቅ ጦር ሃያ አንዱን መግደል ችሏል። በሁለተኛውም በደቡብ ምስራቅ ሞሱል በተከፈተው ሃምሳ አንዱ ሲገደሉ በርካታ የአይስ ታጣቂዎች ተጎድተዋል። በምስራቅ ሞሱል ባልዋህድ አቅራቢያም የአይስ አሸባሪ ቡኑ አባላት በተሰበሰቡበት ስፍራ የአየር ድብደባ በመክፈት የኢራቅ ጦር ሃያ አምስቱን መግደሉን አስታውቋል። በጥምር ጦሩ እንደወጣው መረጃ ግን ይህ ቁጥር ሽብር ቡኑ ካደረሰው ጥፋት ጋር የተራራቀ ነው። እስካሁን በሞሱል በነበሩ ግጭቶች ዘጠና ሺህ የሚደርሱ የኢራቅ መንግስት ወታደሮች የኩርዲሽ ታጣቂዎችና ሚሊሻዎች ሞተዋል። ሲኤንኤን እንደዘገበው በሚቀጥሉ ሶስት ወራት ውስጥ የህዝቡ መሰረታዊና አንገብጋቢ ጥያቄዎችን በቅድሚያ ልንፈታ መግባባት ላይ ደርሰናል። መንግስት በቀጣይም የውይይት መድረኮችን በማመቻቸት ነዋሪዎቹ ለሚያነሱት ጥያቄዎች ምላሽ እንዲሰጠን ሲሉ ጠይቀዋል። ኢትዮጵያ ሽብርተኝነትን በመከላከልና በዓለም አቀፍ መድረኮች አፍሪካ ተሰሚነት እንድታገኝ የምታደርገውን ጥረት እንደምትደግፈው ሴኔጋል ገለጸች የአገሪቱ የውጭ ጉዳይ ሚኒስትር ማንኮርንዳይ ከኤቢሲ ጋር ባድረጉት ቆይታ ኢትዮጵያ በተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባልኗ በመመረጧ በአህጉሪቱ ሰላምና ጸጥታ እንዲረጋገጥ ለምታከናውነው ተግባር አጋዥ ይሆናታል ብለዋል አበበባዩ ዝርዝሩን አዘጋጅቷል ከ15 ሚሊዮን በላይ ህዝብ ያላት ሴኔጋል በአትላንቲክ ውቅያኖስ ዳርቻ እንደመገኘቷ የምዕራብ አፍሪካ ሀገራት መዳረሻውና ትቆጠራለች። ከ15ኛው እስከ 19ኛው መቶ ክፍለ ዘመን በዚህ በሴኔጋል ጎሬ ተብሎ በሚጠራው ጫፍ በጣም በርካታ የአፍሪካ ሀገራት ዜጎች ለባሪያ ንግድ ወደ ሰሜን አሜሪካና አውሮፓ የሚላኩበት የመግቢያና መውጫ በርም ነበር። በዚህ በሴኔጋል ጎሬ ተብሎ በሚጠራው ቦታ በዋናነት እንዲሁም ሌሎችን መስመሮችን ጨምሮ ለአራት ክፍለ ዘመናት ከ120 ሚሊዮን በላይ አፍሪካውያን በባሪያ ንግድ ወደ ምዕራቡ ዓለም ከተጋዙ በኋላ ቅኝ ግዛት መልኩን ቀይሮ መጣ። በዚህ ወቅት ግን ለቅኝ ገዢዎች እጅ ያልሰጠችው ኢትዮጵያ ለአፍሪካውያን ኩራትና ምሳሌ ናት ይላሉ ሴኔጋላዊ ማማዱን ባይም። ለሁሉም አፍሪካውያን ሞዴል ናችሁ። ምክንያቱም እናንተ የራሳችሁ ቋንቋ፣ ታሪክና የመገበያያ ገንዘብ ሳይቀራላችሁ ለአፍሪካ ይህ መነሻ ነው። ኢትዮጵያ በአፍሪካ ያላት ሚና ከባሪያ ንግድና ቀኝ ግዛት ጀምሮ መምጣቱ በአንድ በኩል በአሁኑ ወቅት የአህጉሪቱ መዲና መሆኗ በሌላ በኩል ሀገሪቱ ከበርካታ የአፍሪካ ሀገራት ጋር የተሻለ ግንኙነት እንዲኖራት አድርጓታል። የአፍሪካ ህብረት መገኛ፣ የበርካታ ዓለም አቀፍ ተቋማት መቀመጫ የሆነችው ኢትዮጵያ በተለይ ከምዕራብ አፍሪካ ሀገራት ጋር ያላትን ፖለቲካዊና ኢኮኖሚያዊ ትስስር የሚያሳድግላት አውደሬን በዳካር በክብር እንግድነት በቅርቡ ታድማለች። ከኢቢሲ ጋር ቆይታ የነበራቸው የሴኔጋል የውጭ ጉዳይ ሚኒስትር ማንኩር እንዳይ የሁለቱ ሀገራት የቀደመ ግንኙነት አሁን እያደገ መምጣቱን ጠቁመው ኢትዮጵያ የአፍሪካ ምድና ብቻ ሳትሆን የአህጉሪቱ ተጠሪም ሆናለች ይላሉም። ልኒል ኢትዮጵያ በተባበሩት መንግስታት የጸጥታው ምክር ቤት አፍሪካን በመወከል ተለዋጭ አባል በ የመያዝ የማሳምር አቅጣጫው እናውቀዋል። መዳበሪያም ስንሰጥ እንደዛው አሁን በዚህ ከመሬት ላይ እኩል መዳበሪያ አንሰጥም። በዚህ ዙሪያውም ከልማት ሰራተኞች አብረን የመቆየት ትንሽ ጊዜ ስለነበረን በዚህ በዚህ እንጠቀማለን። በወረዳው በአጭር ርቀት ላይ ያሉ ሌሎች ወጣቶች ደግሞ እንደ አቶ ጥላሁን የምህራ አዝመራቸውን አንስተው ወደ መስኖ ስራ ተሻግረዋል። እስከ አስረኛ ክፍል የተማረው ተሻለ ብርሃኑም በጠባብ መሬት ላይ በመስኖ ብዙ ምርት የማግኘትን መንገድ ከሚያግዙት ባለሙያዎች ለመጋራት መማሩ ጠቅሞታል። መስኖውም በጊዜ ሂደት መሻሻሉን ነግሮናል። የዚህ ቦታ ውሃ ልኩን በጠበቀ እንትን ነው። ውሃው መቆም አለበት። ውሃ ካልቆ ማለት ውጤታማ አያደርግም። የሽንኩርት እንትን ማንኛውም አታክልት ውሃ ሊቆምለት ይፈልጋል። ውሃ እንዲቆምለት ለማድረግ ውሃ ልኩን ጠብቆ ነው የሚሰራው። በዚህ መንገድ ተሻለ በሩብ ሄክታር መሬት ላይ ሰባ አምስት ኩንታል ሽንኩር ታገኛለሁ ይላል። የርሱም ሆነ ያንጋፋዎቹ አርሶ አደሮች ትጋት የዚህን አመት የስንዴና ጤፍ ምርት በወረዳው ከሰባት መቶ አራት ሺህ ኩንታል በላይ ማድረሱን የእርሻና ተፈጥሮ ሀብት ጽፈት ቤቱ መዝግቧል። ይህ ያለፉትን በድርቅ የተጎዱ የእርሻ ወቅቶች ምርት በአስተማማኝነት የሚያካክስ ነውም ይላል። የታችኛው ቀጠና በስንዴ ፖቴንሻል ነው። ወደዚህ መሀል ላይ ስንመጣ በጤፍ ፖቴንሻል ነው፣ ወደ ላይ ስንሄድ ስንዴ ያለን። ስለዚህ ሁሉም አካባቢ ላይ ሰብሉ ጥሩ ነው የሚባልበት ደረጃ ነው። ወደ በልግም ሲመጣ በቆሎም ይሁን ማሽላም ይሁን የተሻለ ነገር ነው ዘንድሮ ያየነውና በሁሉም ሰብል በሚባል ደረጃ ነው የተሻለ ነገር እየመጣ ያለው። ከ11000 ሄክታር በላይ የሸፈነው መስኖ ደግሞ ከወረዳው አልፎ ለዞኑም ተስፋ ሆኗል። በእስካሁኑ የመኸር ውጤት በጉራጌ ዞን ከሶስት ሚሊዮን ኩንታል በላይ ምርት ተገኝቷል። ይህ ምርት ከዞኑ ከታቀደው የአንድ ሚሊየን ኩንታል በላይ ብልጫ አለው እና አቶ ጥላሁንም በድካማቸው ውጤት ደስተኞች ናቸው። የእነዚህ አርሶ አደሮች እፎይታ ለሀገሪቱ ኢኮኖሚ ትርጉሙ ብዙ ነው። ለኢቢሲ ታምራ የወንድም አገኝ ሶዶ ቡኢ ይህ ዜና የሚተላለፈው ከኤቢሲ ነው። በአዲስ አበባ በሙስና ወንጀል የተጠረጠሩ 125 ግለሰቦችን በቁጥጥር ስር አውሎ በምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ኮሚሽን አስታወቀ። በመዲናዋ እየተከናወኑ የሚገኙ የልማት እንቅስቃሴዎች በሚፈለገው ፍጥነትና የህዝብ እርካታ ሊያመጣ በሚችል አቅጣጫ እንዳይጓዝ እንቅፋት ከሆኑ የመልካም አስተዳደር ችግሮች ውስጥ በተለያዩ የመንግስትና የአስተዳደር አካላት በአንዳንድ የመንግስት ሰራተኞች በተለያየ ደረጃ የሚፈጸሙ የሙስና ወንጀል ጤና ስጥልን። ከኤቢሲ የሰዓቱን ዜና ይዘን ቀርበናል። የምናስቀድመው አርእስተ ዜናውን ነው። ኢትዮጵያ ሽብርተኝነትን በመከላከልና በዓለም አቀፍ መድረኮች አፍሪካ ተሰሚነት እንድታገኝ የምታደርገውን ጥረት ሴኔጋል እንደምትደግፈው ገለጸች። አብራችሁን ሆኑ። የሰዓቱን ዜና ማቀርብላችሁ ተመስገን በየነ ነኝ። በተለያዩ የልማት እንቅስቃሴዎችና አገልግሎት አሰጣጥ ላይ የሚታዩ የኪራይ ሰብሳቢነትና የመልካም አስተዳደር ችግሮች በጥልቅ ተሐድሶ ሊፈቱ እንደሚገባ የአርባ ምንጭ ከተማ ነዋሪዎች ተናገሩ። ነዋሪዎቹ በመልካም አስተዳደርና በጥልቅ ተሐድሶ ዙሪያ ከባለድርሻ አካላት ጋርም ውይይት አካሂደዋል። የአርባ ምንጭ ከተማ ኮሚኒኬሽን ጽሕፈት ቤት ዘገባውን አድርሶናል። ይመራደም አዘጋጅቶታል። ገዢው ፓርቲ ኢህአዲግ በሀገር አቀፍ ደረጃ የ15 ዓመት አፈጻጸምና አገልግሎት አሰጣጥ ዙሪያ በሚታዩ ጠንካራና ደካማ ክንዋኔዎች ላይ ከተለያዩ የህብረተሰብ ክፍሎች ጋር ውይይት በማካሄድ ላይ ይገኛል። በዚህም የሚታዩ የመልካም አስተዳደርና ኪራይ ሰብሳቢነት ተግዳሮቶችን ለመፍታት ከህብረተሰቡ የሚነሱ ጥያቄዎችን መሰረት አድርጎ ተግባራዊ እያደረገ ይገኛል። የአርባ ምንጭ ከተማ ነዋሪዎች በመንግስት እየተከናወኑ ባሉ የመሰረተ ልማት መስፋፋቶችና አገልግሎት አሰጣ ዙሪያ የሚታዩ የመልካም አስተዳደር እና የኪራይ ሰብሳቢነት ችግሮች ላይ ከመንግስት አስፈጻሚ አካላት ጋር ውይይት አድርገዋል። ስምንት ሺህ ኪዊክ ሜትር በቀን ይሰራጫል ተብሏል። ከቀድሞው ጋር ስናነጻጽረው በአራት እጥፍ አድጎ ነው ይሄ ሪፖርት የቀረበው እውነት ነው። ሁሉም ሰው በአራት ሰዓት ውስጥ ውሃ ያገኛል። ይህ ውሃ ችግር አንደኛው ከውሃው ከአቅርቦት ነው። ሁለተኛው ያለው ውሃ በትክክል ከማሰራጨት ከኛ የውሃና ፍሳሽ ላይ ያሉ ሰራተኞች ከሚፈጥሩት ችግር ተነስቶ የሚፈጠር ችግር አለ። ስለዚህ እሱም በዚህ መልክ ለማረም የተያዘበት አግባብ አለ። ማብራት የለም። ማብራት ስንጠይቅ በቀበሌ ነው የሚለው። አርባ ምንጭ ሆስፒታል ላይ የሚገዛ ነገር የለም። ሁሉም ወደ ውጭ፣ ሁሉ ወደ ሌላ። እኛም እንደ ከተማ አስተዳደር ችግሮች ምን እንደሆኑ ለይተን ስላወቅን

እድሉን ለመንግስት እገዛ ቢያደርግልን ለመጠቀም እንሞክራለን። ስራጥ የገጠር ወጣቶች ያሉባቸውን ችግሮች በመፍታት የስራ እድል ለመፍጠር እየተሰራ መሆኑን በወረዳው የቴክኒክ ሙያና ኢንተርፕራይዞች ልማት ጽሕፈት ቤት የስራ ፈላጊዎች አደረጃጀትና ግንዛቤ ፈጠራ ከፍተኛ ባለሙያ አቶ ባዩ ገረመው ይናገራሉ። በዚህ በጀት አመት በተለይ በግማሽ በጀት አመት በጽህፈት ቤታችን ያለው እቅድ 1641 ወጣቶች የስራ እድል ለመፍጠር ታቅዷል። ብድር ለሚፈልጉ ወጣቶች ከአማራ ብድርና ቁጠባ ተቋም ጋር የማገናኘት ስራ ነው እያመቻቸን ያለ። በተለይ ከመስኖ ጋር በሚደራጁ ወጣቶች ያለምንም ቅድመ ክፍያ በመንግስት ዋስትና አስተዳደሩ ምክር ቤቱ ዋስትናውን በመውሰድ በግብርና በኩል የሞተር ፓምፕ እየተሰጠበትና በዛ ወጣቶች እያለሙ ያሉበት ሁኔታ ነው ያለ። በነማይ ወረዳ ባለፉት አምስት ወራት ከ600 በላይ የገጠር ወጣቶች የስራ ዕድል ተፈጥሮላቸዋል። ለኢቢሲ ዘገባ ሰለሞን ጸጋዬ እነማይ ወረዳ። በጉራጌ ዞን እየተሰበሰበ ያለው የመኸር የግብርና ምርት ያለፉትን በድርቅ የተጎዱ ወቅቶች እያካካሳቸው ነው። በዞኑ ከ3 ሚሊዮን ኩንታል በላይ የተተመነ የመኸር ምርት ተሰብስቧል። ከ ከ43ሺህ በላይ ሄክታር መሬትም በመስኖ ተሸፍኗል። ታምራየው እንድማገኝ ዝርዝሩን ይዟል። አቶ ጥላሁን አለሙ በጉራጌ ዞን የሶዶቡ ያርሶ አደር ናቸው ላለፉት ወራት የለፉለትን አዝመራ ሰብስበው አግኝተናቸዋል። አቶ ጥላሁን አየሩ የተስማማ በመሆኑ ዘንድሮ የተሻለ ምርት ማግኘታቸውን ነግረውናል። በጣም በግብርና የቆየን ስለሆነ በእጃችን በትከሻችን የምንመጥነው መጠን ስላለ ስናየው ማለት ነው። በቃ ይህን ማግኘት ተስፋ ይኖረናል። ሀሳቡም ምንም አይቀጭጭብንም፣ ትክክለኛ ያራምደናል። ከአየሩ ባሻገር ግን ከግብርና ባለሙያዎች ያተረፉት ሳይንሳዊ ግንዛቤ ከልምዳቸው ጋር መደመሩ ውጤታማ ነታቸውን እንዳሳደገው ይናገራሉ። የመሬቱ የአስተዳደግ የቡቃያን የማ መሆኗ ሴኔጋልን አስደስቷታል። በተለይ በአህጉሪቱ የሚስተዋሉ የጸጥታ ችግሮችን ለመፍታትና አፍሪካ ከአየር ንብረት ለውጥ ጋር በተያያዘ ያላትን ተሰሚነት ለማሳደግ የኢትዮጵያ መመረጥ ወሳኝ ሚና አለው። አሁን በሴኔጋልና በኢትዮጵያ መካከል ያለው የንግድ ትስስር መጠን ከ400 ሚሊዮን ዶላር አይበልጥም። ይህን ለማሳደግ ሁለቱ ሀገራት በቅርበት መስራት አለባቸው የሚሉት የውጭ ጉዳይ ሚኒስትሩ ኢትዮጵያ ይህንን ትስስር ከማጠናከር ባለፈ ለዜጎቿና ቀጠናው እድገት የምታከናውነውን ተግባር ሴኔጋል እንደምትደግፍም ገልጸዋል። ኢትዮጵያ አልሸባብን ለመዋጋት የምታደርገውን ጥረት እናውቃለን በተባበሩት መንግስታት ከፍተኛ የሰላም አስከባሪ ኃይል ያላት ሀገር መሆኗንም፣ እንዲሁም ለዚህ ነው ኢትዮጵያ የአፍሪካውያን ተምሳሌት መሆኗን የምንገልጸው። ለምሳሌ ያላትን ሀብት ተጠቅማ የሕዳሴውን ግድብ ለመገንባት የምታደርገውም ጥረት ለዚሁ ማሳያ ነው። ኢትዮጵያ ከምዕራብ አፍሪካ ጋር ያላት ግንኙነት እያደገ ቢሆንም ይበልጥ እንዲሻሻል መሰራት አለበት የሚሉት ደግሞ በሴኔጋል የኢትዮጵያ ባለሙሉ ስልጣን አምባሳደር መሀመድ ሰይድ ይመር ናቸው። አገሪቱ የጀመረቻቸው ሚዲያ ፕሮጀክቶች ምን ደረጃ ላይ እንዳሉ እስከ ማወቅ ድረስ ሀገሪቱን ለማወቅ የሚደረግ ጥረት አለ እና በአጠቃላይ እነዚህን ነገሮች ደምረን ስናያቸው ኢትዮጵያ በምዕራብ አፍሪካ ሀገሮች እንደ ጥሩ ምሳሌ የምትወሰድ ናት። ይህ ማለት ግን መረጃው ሁሉም ዘንድ ደርሷል ማለት አይደለም። ብዙ መስራት ይጠበቅብናል። የኢትዮጵያና የሴኔጋል ይፋዊ የዲፕሎማሲ ግንኙነት ግማሽ ክፍለ ዘመንን የተሻገረ ነው። በምስራቅ ጎጃም ዞን እነማይ ወረዳ የሚገኙ የገጠር ወጣቶች መንግስት ባመቻቸላቸው የስራ እድል ተጠቃሚ መሆናቸውን ተናገሩ። ይሁን እንጂ ያነጋገርናቸው በወረዳው የሚገኙ የገጠር ስራ አጥ ወጣቶች የመስሪያ ቦታና የገንዘብ ጥረት እንደገጠማቸው ገልጸውልናል። የወረዳው አስተዳደር በበኩሉ ችግሮቹን ለመፍታት ከሚመለከታቸው አካላት ጋር በቅንጅት እየሰራ ሆነው ነው ያለው። ሰለሞን ጸጋዬ ዝርዝር አለው በምስራቅ ጎጃም ዞን በእናማይ ወረዳ ከአራት ሺ በላይ የገጠር ወጣቶች ስራ አጥ ናቸው። ታዲያ የወረዳው አስተዳደር እነዚህን ወጣቶች በማንፋክቸሪንግ፣ መስኖ ልማት፣ ማዕድን፣ በንግድና በኮንስትራክሽን ዘርፎች የስራ ዕድል ለመፍጠር የተለያዩ ተግባራትን እያከናወነ ነው። የስራ ዕድል የተፈጠረላቸው የገጠር ወጣቶችም ይህንኑ ያረጋግጣሉ። ድሮ የለንም ነበረ። አሁን መሬት ሰጥቶናል፣ ሞተርም እየረዱ ነው። እያለማን እያለን ነው። ጤፍም፣ ምስርም፣ ሽምብራም እያለማን ነው። ቅጣልም ካሮት ምናምን ቀይ ስር